ዛሬ ቴዲዬን ምንም የነገርኩት ነገር የለም። ቀስቅሸዋለሁ። ልብሱን እየለበሰ ነው። ከዛን ግን እዛ እየደበኩት ነገር አንድ ነገር የተደበቀ ነገር አለ። ምን ብላችሁ ብትሉኝ መኪናዋን ዲኮር አሰርችላታለሁ፣ አያውቅም። ከዛን በዋናው በር አላስወጣው በዚህኛው በጓሮ ነው ማስወጣው በጓሮ አስወጣውና ይሄድና ሲመጣ ምንም እንደሚለኝ አላውቅም። መርጽዳ ወልቀ ወልቀ ለምን እንዲ ወልቀት እዛ ሊሰራ ለምን እንዴ ዘርግ እንዲ ልመስልልህ

ሰላም ምን ላይ፣ ኢትዮጵያን በሙሉ የምትወዱ የምታገብሩኝ የሀገሬ ልጆች እንዴት ናችሁ? ዛሬ አንድ ነገር አለ። በቴዲ ቤት ድሮ ቴዲ ነበር መግለጫ ሚስጠው። ዛሬ ደግሞ እኔ ካሜራማንን ይዤ በቴዲ ቦታ ተክቼ ምንም የማያውቀው ምንም የሰማው ነገር የለም። አንድ ምሰጠው ስጦታ አለ። አዲሷ መኪና ለቴዲ ነው የምሰጠው፣ ግን መጀመሪያ ቤተክርስቲያን እንሄዳለን። ከቤተክርስቲያን መልስ መተን ቁርስ በልተን ነው ማንም ማያውቀው እኔና ካሜራማኑ ብቻ ነው። መጀመሪያ ግን አሁን የሚሄደው ቤተክርስቲያን ነው። ለዚህ ላበቃኝ ፈጣሪን አመስገኝ። ስመጣ እሱን አስደነግጠዋል። ምን ብዬ ላስደንግጠው፣ መኪናዋን እሰጠዋለሁ ዛሬ የታባቱና ቴዲ እ ሶስት መኪና አለኝ። ስለዚህ አንደኛው መኪና ነሱ ችልቻ አድርጌ በደንብ እንደዚህ በጥንቃቄ መልክ አስጠንቄ ነው የምሰጠው ቀና ብሎ ምንም አሁን ቴዲም ልቀሰቅሰው ልሄድ ነው ወደ ቤተክርስቲያን። እንቅልፋን ባለ አይገባት በጣም የሚያሳዝነው ነገር ቢኖርና ቢኖር እንቅልፋን ወንድ ነገኘት። እኔ ሌሊት እኔ ሳልተኛ እሱ ተኝቶ አድሮ እንዴት ተብሎ ይህን እንቅልፋም ሙሽራ ልቀስቅሰው? እ ምን አይነት እንቅልፋም ነገጠመኝ። ወ ቴዲ ቴዲ፣ ኧረ ቴዲ፣ ይሄ ቴዲ ተነስ፣ ተነስ። ወንድ ወንዶች ከነጋ ደሞ የሚተኛው ተነስ። ትናንትና ተነጋግረን የለ እንዴ ቤተክርስቲያን እንደምንሄድ ተነሱ እንጂ ድ ስንት ስራ ሰረች። ተነስ፣ ድጋሚ ከመጣህ እንዳላገኘው ውሃ ነበር መድፋት። ኧረ ገኘው ድጋሚ መተኛት። ኧረ ቴዲ እባክህ ተነስ፣ ይለመን ቴዲ ተነስ ጓም ተደፍቶብህ። ተነስ እኮ ተነስ ተነስ ዲ እዚው አልጌ ላይ ልብስ ናምጭልኝ። አረገኝ በል ተነስ ተነስና ፊትን ታጠብ። የዛሬ ቀን ውሏችን ምን እንደምናደርግ ለቤተሰቦቻችን እናሳያቸዋለን? እናሰያቻለን ውዷ ባለቤት ተነስ ፈጠን ዛሬ ቴድዬን ምን የነገርኩት ነገር የለም። ቀስቅሻዋል። ልብሱን እየለበሰ ነው። ከዛ ግን እዛ እየደበኩት ነገር፣ አንድ ነገር የተደበቀ ነገር አለ። ምን ብላችሁ ብትሉኝ እንዲክብር ይላታል ሁሉ ትናንትና ነው። ምክንያቱም ዛሬ ና፣ ከዛ በዋናው በር አላስወጣውም። በዚህ ና። ሲመጣ ምንም ባለቤት አይልኝ መኪና ስላለው አይለኝ አይለኝ እንደ ደስ ይለኛል። አረ ይበልሽ፣ በሉ ይበል ይበል ይበል እኮ ይበል እ መጣችሁ እንዴ እናንተ፣ ጭራሽ ተባብራችሁ እን ማድረግ ጀመራችሁ አይደል? እስቲ ይሁንላችሁ ጉዳችሁ። አረ በጥዋት መነሳት አሩ ድና ማታ እንደዛም ሽቼ ደክሞኝ ተነሳ እንቅልፋ፣ እየሰሩ ነው ጋ ጓሮ በር ነው እምትወጣው፣ ባሉ ልጆቹ ቡና እያፈላችሁ ጠብቁ። ቴድዬ በአንተ መኪና ነው የምንሄደው

ልጆቼ እንዴት መሰለ ቡናው ቁርሱ እንዴት እንደቀረበ! እንዴት ትዳር ደስ ይላል መሰለ። ና ለኔ ጌታ አጣሩ። እኔ እኔ አዲስ ትዳር እንደዚህ ያረጋል። ና አንገላችኝ። ምን አለብሽ? አንድ ሁለት ሶስት፣ ተዘጋጅ እሺ፣ ተዘጋጅ መታሰር እንዲጨንቃል ምንድን ነው? ይኸው ምንድን ነው? ኮፒዋን እሰጥሃለሁ፣ ኦሪጅናሉ ቀሪው እኔ ጋር ነው የሚቀመጠው። ይሄ አንቺ መኪና ለውዱ ባለቤት ይልቁን፣ ጆ ባሌ፣ ምን ዲኮር ተደርጎ ምናምን እንደዚህ። አዎ ጧት እዚህ ጋር ልውጣ ስትለኝ ኑ፣ አይቻልም። ማታ በዚህ ጋር ልግባ ኑ፣ አይቻልም። ይሄ ነው በቃ አዲሱ ነገር። በጣም አመሰግናለሁ። በእውነት በጣም ነው የማመሰግነው። ምንም ችግር የለውም ይገርማል። እውነት እንደዚህ ያልጠበቅኩም፣ ግን ምን ጠበቀው። በቃ ማለት አሁን እንግዲህ ነዳጅ በተወደደበት ዘመን ሁለት መኪና ቢደራርም ምን ያደርጋል። አንደኛዋ ሰርቪስ ስገባበት፣ አንደኛዋ ቼንጅ የሚባል ነገር አለ። እዛ ብዬ ነው ዩአር ቤቲፉል ቦይ። በጣም አመሰግናለሁ። በጣም ቆንጆ መኪና ነው። ምን እንደምል እራሱ ቃል ገል ግን ሊብሬውን ካላየው አለ ኮፒ ነው። በጣም ነው አሁን ምን እንደምል አላውቅም። ብቻ መንዳት አልፈልግም እያልኩ ነበረ ነው። በጣም ደስ በጣም ደስ ብሎኛል፣ ደስ ብሎኛል። ግን ኤሌክትሪክ ሁለቱን ይሄንና ኤሌክትሪክ አሁን ቴንኩ ነው የሚባለው። እንደ እያልኩ እኮ ምን ማለት ነው? ማለት አይ እንግዲህ ነው ጊፍት። አዎ ነው ጽድት ያለች ዲዛይ ዜሮ ዜሮ ዜሮ። አቤት አቤት አቤት፣ የምር ለምን እሽ፣ ቲጂ የምር ነው። አሁን ይወለስ ስላለኝ አንተ አንዱን ብዬ ነው ይነፍለው ለታለኝ፣ አምነሽበታል? አያ እሺ፣ አይ በጣም በጣም ደስ ይላል ነኝ እኔ ምን ምን እንደምል ምን መናገር እንዳለ ምን መናገር እንዳለሁ ምን ይመራሉ። እይ ያው መኪና እንዳለኝ ታውቃላችሁ፣ ግን ምንድነው ተጨማሪ መጥቷል። ስጦታ እምቢ አይባልም። የስጦታ ትንሽ የለውም። በጣም ነው የማመሰግነው የእውነት ብዙ ኃላፊነት አለብሽ አንቺም እና ያው አብረን እንሰራለን ነው ልቀበል ከሚለው ነው እንጂ ሳቀን፣ ግን ቁልፉን የተረከብከኝ ምክንያቱም እኔ እንደዚህ አልጠበክም አልጠበኩም አለመድኩም፣ መስጠት እንጂ መቀበል ላይ ምስ ስላልሆነ ጣም እንዴ፣ ምቾት አረ መኪናማ በጣም በጣም፣ አንደኛው መኪና የእውነት ምንም ቃላት የለው እንግዲህ አሪፍ ነው ብዙ መኪናም እየበጠበጠኝ ምናምን ለመቀየርም እያሰብኩኝ ነበር እና እስኪ ቢርና አይነገረኝ በጣም አመሰግናለሁ ግን ያው በክብር እዚሁ ይቀመጥ የራሴን መኪና ነው አሁንም የሚይዘው ይህ ይታወቀልኝ ታወቀልኝ ችግር የለ እናስቀምጠዋለን እዋሳሃለሁ እሺ በጣም አሪፍ ነው እንግዲህ ስንት መኪና እኔ ሁለት አንቺ ሁለት አራት ሁለት አደረግሽኝ ማለት ነው ያ ስጡ፣ ይሰጣችኋል። በል መኪና ነገር እያየሁ ነበር፣ ንእውነት በግድ እኮ እየተነሳኸው አልነሳ በመከራ በምናምን በኋላ ዲዛይር ኮሮላ፣ ግን አሁን ዞሮ ዞሮ ወደ ኤሌክትሪክ እና ኢዲ6 እንገዛዋለ ይገዛል። ከሰራ ዋናው ጤና ይገዛል። ይሄ ነው የማስበው። ብዙም አዲስ አበባ ላይ መኪና መንዳት እንኳን ብዙም ያው እንደምታውቁት ነው፣ ብዙም አይመከርም። በተለይ አሁን ያለው ጃም በጣም ከባድ ነው። ተጠንቃችሁ ንዱ ቢደረደር ትርጉም የለውም። እንግዲህ ወደ ስራ እንቀይረዋለን ብዬ አስባለሁ። ብዙ ፕሮጀክት አለን። ያ ሸጦ ወደ ፕሮጀክቱ ማዞር ብቻ ነው። ኧረ አንሸጥም። እኔ ገባ ነገ ምሽጣል። ውድ አመሰግነው። እውነት እንደዚህ አይነት በጣም ምርጥ ሚስት ይስጣችሁ ነው የምልህ። እኔ ሌላ አሜን። በምን ምን እንደምል ራሱ ቃለ ሳጥምኛል። ዛሬ ነት ሙቀቱ ራሱ ይኸውልህ። እንግዲህ እንደምን ነግር ቴዲዬ እያሻረ ውጤት እስቲ ለማንኛውም በቃ እዚሁ ቀልጬ እንዳልቀር ዱረድ ቀልጠ ገባኩ። ዛሬ በጣም እንደው እኮ የሚገርም ነው። በእናትህ ያልጠበቅኩት ሰርፕራይዝ ነው። እንደው መኪናዬ ላይ ተቀመጥሽ። ቁርሳችን ለማንኛውም የተባረከ የተቀደሰ ያድርግልን። አሜን። ውሃ ቅድሚያ ውሃ ላይ ነኝ። ጠላ ነው እምጠጣው። ጠላ አዎ። በዚህ ዋትጨጓራዬን ያመኛል። ይሄ ጠላ ነገር አያዛልቀን። እንዴት ምክንያት ብላ እንጂ ወንድ ልጅ እኮ እንዴ! ነው በደንብ ብላት አለበት እንዲያምርብ አዲስ ሙሽራ አይደለም። እውነት ስበላ እንደላይ ለስለስ ያለ ብዬ ነው ያው፣ ማያዝ ማያ ዝባንድ በጣም በጣም ነው የማመሰግነው። ማን ባለቤት፣ ማንኪያ አምጪ ልጅት። ሙሉ አይ፣ ሙሉ ማንኪያ አይደለም፣ ሹካ ሹካ ለአንተ ብቻ ለእኔም ላደርግ እንጂ እውነቱም ወንድ ልጅ ወዶን ይወዳል የተባለ ለከነ ትንሽ ብቻ ለኝኩ አራቁት ፈላ አራቁት ፈላ እንዲህ አይነት ሚስት አሁን ከየት ይገኛል? የትም የትም አይገኝም። ቴንክ ዩ፣ አመሰግናለሁ በቃ ውዴ። ቁርሱ እንዲታየኸው በጣም ቴስቲ ነው፣ በጣም ሪሊ። እውነቱ እንኳን ወደድክልኝ። ሳላግዝሽ ግን ተኝቼም አንተ እኮ እንቅልፋ ችግር የለብኝም ሰነፍ እንድናገርት ሰላጣ በጣም ነገሩ ቆንጆ። ወንድ ሰነፍ ነው አሉ አረኔ፣ ሰነፍ አይደለሁም። የሁለት እስከ አራት ሰዓት የምትተኛ በዛ ላይ እኔ ጎበዝ ነኝ እንጂ ቆንጆ አይደለሁም። እንደዛት አትበይ። እስከ አራት ሰዓት የምትተኛ ወንድ ልጅ በጠዋት ነው ማለት አለበት። ተነስቶ ሴቷን መቀስቀስ ነው ያለበት። እንዴት ሴት ልጅ ወንድ ትቀሰቅሳለች? ከዚህ በኋላ 12 ሰዓት ጠብቂኝ። ቀጣይ ላይ ጠብቂኝ ያደረግሽው የዛሬው ውላችን እንደታየው እኔ ነበርኩ መግቢያ የዛሬው ቃላትም የለኝም። እውነት ምን ምን ምን እንደምል ራሱ እየበላ ሆዴ ምኑ በላ። በቃ እኮ ራሱ ደስታው ራሱ ከምግብ በላይ ላይ ስጠው ዲዛይር በነገች ላይ የሆነ ጊዜ እሷ ልገዛ አስብ ነበረ፣ እና በአንዳንድ ነገሮች አለመመሻሸት አለፈ። አሁን በጣም ትወዳለች። ስንት ገብታለች? ሶስት ነጥ አራት በላት ሲጠጋጋ ሲደመር። አሁን ጠቅለል አድርገን ወደ ኤሌክትሪክ ነው። እኔ ኤሌክትሪክ አልወድም። አንተ ደግሞ ኤሌክትሪክ በደረሰ ትሞት ነው እንደ በድክት የተወለድ ከው እሱ በለን። አስር ኤሌክትሪክ መኪና ይለኛል። እንደ እኔ ደግሞ አልወድም። በኤሌክትሪክ ነው የተወለድከው። ደስ ይላል። አዎ እንዴ፣ እያማጡ ሲወልድ እንዴ ኤሌክትሪክ ጋር ይዘው ነው እንዴ? እስቲ ወደ ኋላ እንጠይቃለን። እሱ የመብላቱ ሁሉ ቋቃተኝ እኮ ደስታ በጣም በቃ ካቅም በላይ ነው የሆነብኝ። እውነት እኔ ግን በጣም ደስ ስላል የራበኝና የበላውን ብላልኝ። ደስታ ያስርብሻል? አዎ ከምንም በላይ ደግሞ ስደሰት ብዙ አልበላ። እውነት በቃ አይቅርባ፣ ትንሽማ ያስፈልገኛል እንዳልወድቅ። ቡናውን ለምጧ፣ የት እንደሚሄድ ማለት ሚስጥር ነው ነው ነው። ለማንኛውም ግን ቡና ይምጣና በደንብ እናወራበታለን። እናወራለን ግን መዞር የተከለከለን ኤክስ ነው። አረኔቢ ለባሌ ምን ታደርጋለች ሰራተኛ? እዚህ ጋር ምንም አታደርግም። ባልና ሚስት ሰራተኛ። ወርቄ ማንኪያ አምጪ በይ፣ ትወለ በይ፣ ሰራተኛ ልቡ ልቅ እበላ። ማንኪያ ሳያመጡ ተቃጠልኩ። ባይማሰለም እንዲህ ለምን ደግሞ ለሞላ ማንኪያ ወዲ ስንት ማንኪያ አድርግልህ? በቃ እኔ አምስት ነው። አይ እሱንም መቀነስ አለብሽ። እሺ የሻይ መንኪያ እናጣ። እኔ እኮ እሱ ጣን መስሎኝ ነበረ። አይደለችም የስኳር ናት። አይ ለእኔ ግን አይማሰል

እኔ ምን እንደምል አላቅም። እንግዲህ በእሁድ ቀን እንደዚህ ደስ የሚል ስጦታ በጠዋቱ ሲሰጣችሁ ምን አይነት ስሜት ሊሰማችሁ እንደሚችል ሁላችሁም ኮመንት አድርጉልኝ። እንደገና ደግሞ ይህን መኪና ውስጃለው፣ ውሰደው ወይም ደግሞ መልስላት የምትሉም ካላችሁ ኮመንት ላይ ጻፉልኝ። በቀጣይስ ምን እንስላላችሁ? በሰርጋችን ላይ የተለያዩ ኮመንቶችን አንብቤ ያለው ያው ተባካችሁ። እኔ ጥቅም ሰው እንዳልኩ ደግሞ ተረዱ። ዋናው ፍቅር ነው። ፍቅር ያሸንፋል። አሁንም ቢሆን ላይክ ሼር ሰብስክራይብ በማድረግ ቻናላችንን አሳድጉ። ጥሩ ጥሩ ነገሮች ለማምጣት እንሞክራለን። እኔ ደስ ብሎኛል። እንግዲህ የኔ ደስታ የእናንተ ነው። ያው ስጦታ አይናቅም በሚለው ነው እንጂ ብዙም ጉጎኝ አይደለም ታውቃላችሁ። እና አመሰግናለሁ። በጣም ወዳችኋለሁ። ቲጂ እንዲጠበቃችኋት፣ ተዋናይ ቁጭ ከሸረበልስ ጎበዝ ነች። ቲጂ በጣም ጎበዝ ነች። ብዙ ጥንካሬዋንም ጭምር ነው በዚ አጋጣሚ ያየሁት። ለማንኛውም እንግዲህ ትይ ማግኘት የምትፈልጉም ለስራም ሆነ ለምንም ከስር ኮመንት ላይ ያስቀምጡልን። በቃ አብራችሁ በጋራ አይደል? ሰላም አሉ ቻው።